ተደርጎ እንዲህ ይሆናል ብላችሁ ማስማማት እንጂ፣ ግሩፕ ከፍታችሁ ሀይሚ እንዲህ ናት። አይ እናንተ አድናቂ አይደላችሁም አፍቃሪ ናችሁ። ነዚህ ነው አፍቅራችሁት ነው አይደል? ነሽ ምላሳም እንደው ምላስሽ ለለለለለለለ አለ። ያደነቀ ሁሉ አፍቃሪ አይደለም። በነገር እህቲ ማለት ነው። ቅቤ ዋጭ መጀመሪያ ምላስሽ ለለለለለለለለ ሲጀምር ቅቤ ዋጭ አላለችም። ኧረ ቅቤ ተወዷል፣ የእኔ ውድ ኢትዮጵያ ቅቤ እንደተወደደ አልሰማሽም? እሺ አስመጭል እኔ የአረቦቹ ቅቤ ይገርምሻል፣ አልወደውም። አልወደውም ወይ ወይ ወይ የእነሱን ቅቤ ደግሞ ለዋጥ እንዴ? እኔ ወጥ ላይ እራሱ አልጨምርም፣ እኔ አልወድም፣ ይገርምሻል። እና ለምኑ ነው ቅቤ የሚወጡበት? ተንጣጣለች ምናምን ሲጀመር፣ አንቺ ማለት ነው ሁሌ ሰማሻለሁ፣ ስለሀይሚ አንድም ቀን ጥሩ ነገር ተናግረሽ አታቂም፣ ሁሌ ለቡራ ለቡራ ቡራ ቡራ ነው የምትይው ታፍቅሪ አታፍቅሪውን የምናውቃለሁ። አድናቂ ከሆንሽ ግን ፌር የሆነ አስተያየት መስጠት አለብሽ ለሁለታቸውም። ግን ሁሌ አንቺ ሀይሚ እንደዚህ ብላ የሀይሚን መጥፎ ነገር እየመነቆርሽ ነው የምታወሪ። ብሩኬ ብሩኬ ብሩኬ ደግሞ የተናደርሽው ሰላሳዎቹ ሴቶች አፍቃሪዎቹ ናቸው። ስራ አሁ ምን ጥያቄ አለሁ? አፍቅራችሁት ማ ነው እንደዛ የምታለቅሱት? ቱ ቹታልኩኝ አንችን ጨመርኩሽ አይድሌ የግሩፕ አባል መሆንሽን አሁን ነው ያወቁት። አሁን ነው ያወቁት አለሽበታል አድሚኑ አንቺ ነሽ ተገኝሽ ተገኝ፣ አንቺ ነሽ አድሚኗ። አይ ወይ ድል፣ ጭራሽ ግሩፑን በመሰረትሽልን እኮ ሃይሚ ስታጣጣ የሆነ ነገር እንዳለ ጠርጥሬ ነበርና ብሩኬን አላፈቅረውም፣ ግን አደንቀዋለሁ። አደንም ሀይሚንም አድነ ሀይሚ። እሺ ምን አጠፋች? ምንድነው ሀይሚን እንደዚህ ጥምድ አድርገሽ ሁሌ ዝቅ ዝቅ? አብዛኞቹ ሴቶች አያለው በቃ ሴቶችን ዝቅ አድርገው ሁሌ ወንድ ጋር ነው የሚለጠፉት ሄደው። የፈለገ ነገር ቢሆን ሴቶችን ሲያበረታቱ ማያቸው አንድም ሴት የለም። እና ሴሲ ወረድ በከን፣ የኔ ውድ። እኔ እንደፈለገኝ አስተያየት መስጠት እችላለሁ። ሰላሳዎቹ ሴቶቹ ጋር ካለሽ ብ ደግሞ አጥብሽ አጥብሽ። ለምን ገባሽ? አፍቃሪ ነሽ እንዴ? ወይስ ግሩፕ ለምን ከፈታችሁ? ደግሞ ለምን ታለቅሳላችሁ? አስተያየት አሰጡም እንዴ ዝም ብላችሁ እያለቀሳችሁ እኮ ነው። እየየ እየየ፣ ምንድን ነው የምታለቅሱት? ለምንድን ነው የምታለቅሱት? እሺ ማለት ምን ሆነ ብሩኬ? ሲያለቅሱ ራሱ አልሰማሽውን? ቪዲዮ እና እኔ የምሰጠው አስተያየት ባየሁት መንገር ነው። ገባሽ አይደለ? ዝንብዬ ምናምን አይደለም ሀይሚች ምናምን ምናምን ይላሉ። ግሩፕ ከፍተው ማውራት፣ እሺ ስለ ሀይሚ ብቻ ማውራት። ለምን ካደነቁ ለምን የሁለቱን ፕሮፋይል አድርገው እንትን አይሉ? ስለዚህ ሀይሚን እንደዚህ እንደዚህ እያሉ ስለ ሀይሚ መጥፎ እያወሩ ስለ ብሩኬ አሪፍ ነው ቅብጥርሳ አሪፍ ነው። አሪፍነቱማ የታወቀ ነው። እንደ ቴዲ እንሰለፋለን ላልሻው፣ ተሰለፉ፣ ተሰለፉ። ምን ችግር አለው? ተሰለፉ። አሁን ይሄ ነው የቀራችሁ፣ ይሄ ነው የቀራችሁ። ተሰለፉ እና አንቺ ሁሌ ስለ ሀይሚ መጥፎ ነገር ነው የምታወሪው፣ ግን ምክንያት ሲ ለምን አትነግሪንም? ይህን ያክል የጠላሻት ብሩኬን ፈልገሽ ሆኖ አልፈልገውም ብለሻል። እሺ ፌሪዮን አስተያየት ለምን አሰጭም? እሷም ሴት ናት። ስለዚህ ማበረታታት አለብሽ እንጂ ሁሌ ሀይሚን ትንጥ እየጥፋት ይዘሽ እሱን እያጋነሽ መፈትፈት የለብሽም። እዛ ኮሜንት ላይ ደግሞ የቡራ ያው እንደዛው ለካ እዛው ግሩፕ ላይ ያሉት ናቸው እየመጡ የሚኮምቱ። ሲሲ ጎበዝ፣ ጀግና ምናምን ይሉሻል። ከዛ ስለ ሀይሚ መጥፎ ነገር ታወሪያለሽ ማለት ነው። አሁን አሁን በተለይ ሰሞኑን ብሶብሻል። ለይቶልሻል ማለት ነው። እና ሴት ልጅ እንደዚህ ማጣጣል ቢቀርብሽስ? እና ከኔ ጋር ወረድ በየኔ ውድ ቅቤ ደግሞ ውድ ነው። ከላክሽልኝ ግን እወጣለሁ፣ እወጣለሁ እውነቴን የነምልሽ ላኪልኝ እንጂ እወጣለሁ። እንዴ ቅቤ ለካ ይዋጣል! ገና አሁን ሰማሁ። ከስቻለሁ፣ እንደውም ቂቤ ብውጥ ይሻለኛል። እና እኔ ማሮች እንዴት ናችሁ? ደህና ናችሁ? እኔ ሳላስበው ድምፄን በዛ ስንቀለቀል ሰማሁት። እናንተ እንደዚህ ነው የምንቀለቀለው ለካ፣ አረበስ የራሴን ድምፅ አገኘሁት ስንቀለቀልና ምን አንቀለቀለሽ? ምን ያንጣጣሽ? አልቂ ቢዋጭ አለችኝ፣ የብሩኬ ጠበቃዎች እና። ለማንኛውም ምን አልንጣጣም፣ አልንቀለቀልም። ፌር የሆነ አስተያየት እሰጣለሁ። ሀይሚንም እወዳታለሁ፣ ብሩኬንም ወዳቸው፣ ሁለቱንም እወዳቸዋለሁ። ስለዚህ ለሁለቱም ትክክለኛ የሆነ አስተያየት እሰጣለሁ። ለአንዱ አላሽቃብጥም፣ ለአንዱ ምናምን እንደዛ አልሰራም ግን ሀይሚ ስታለቀስ ማየት አልፈልግም። ለሁለቱም ፌር የሆን አስተያየት ተሰጣለሁ እንጂ ሀይሚ እንዲያረገችው እንዲያረገችው እያሉ ጥፋት ትንሽ ጥፋት ታየው ብዬ አልመነቁርም። ብሩኬም ደግሞ እንዲያረገ እንዲያረገ ብዬ በትንሽ ጥፋት ልክ እያጣጣል ዋልሰራም። በቃ ሁለቱንም በአንድ ነው የማያቸው። ሁለቱም ለእኔ አንድ ናቸው። ብሩኬ ስነ ስርዓት ያለው ልጅ ነው ያካብራታል። ሀይሚም እንደዛው ያደረገው ነገር ስላናደዳት ልትመልስ ፈልጋ እንጂ ሀይሚ መጥፎ ሴት ሆነ አይደለም። ስለዚህ ስለ ሀይሚ ሁሌ ከምታወሪ መጥፎ ነገር ከምታወሪ ለሁለቱም ጥሩ አስተያየት መስጠት፣ እነሱ ደግሞ ሲታረቁ ታፍራላችሁ። እንደዚህ የምታወሩ ሰዎች መታረቃቸው ደግሞ አይቀርም። ምንም ጥያቄ የለውም። ይታረቃሉ። ተጣልተው አይቀሩም። ሰጥታ ያላችሁ አሁን በቅርቡ ሲታረቁ ያኔ ምን ብላችሁ ነው የምታወሩት? እሺ ያኔ አሁንም ከሀይሚ ጋር ፍቅር ፍቅር ሆነው አብረው እየሰሩ ምናምን ቡራ ቡራ እያላችሁ ልትወሩ ነው ወይስ ደግሞ ምን ልትሉ፣ እኮ ግራ ገባኝ። አሁን መደገፍ የፈለጋችሁ ነው እንዳይታረቁ ፈልጋችሁ ግሩፕ ከፍታችሁ ምናምን ቡራ ቡራ አይዞ የኛ ጀግና የእኛ አንበሳ እያላችሁ እሱን ሌላ ነገር ውስጥ መክተት ነው የሚሻላችሁ ስለዚህ ሲታረቁ ደግሞ ብሩኬ አይተዋትም። ሀይሚ እያለች አናፈቅረው መረ አይ ለማለየት ነው ታዲያ እያለች ስላለች ማ እሷ እናዳችሁ ነው፣ እና አለያየታችሁ። እናንተ ምን አቃሉን ልትወስዱ እንደ ቴዲ አፍሮ ተሰልፋችሁ ታዲያ እጣ ልታወጡ ነው? ምን ልታደርጉ ነው? ቆይ እና ብሩኬ ሀይሚን አይተዋትም እሷም እሱን አትተውም። ይታረቃሉ። ሲታረቁ እንደዚህ አሽቃብጣችሁ አሽቃብጣችሁ ታፍራላችሁ። በኋላ ምን ልትሉ ነው? እሺ፣ አንድ ላይ ሲሆኑ ምንድን ነው የምትሉት? እሺ፣ ምን ልትሉ ነው? እሺ፣ ያኔ ብሩኬን ብቻ አድርጋችሁ አሁንም እንዲለያዩ ሌላ ነገር ልትመነቁሩ ነው ወይስ ምን ልታደርጉ ነው? ሲታረቁ ታፍሩበታላችሁ ልላችሁ ፈልጋለሁ። ከዛ ውጭ ግን እነሱ ይታረቃሉ። አሁን ይታረቃሉ። ከባለፈው አሁን ትናንትና አሪፍ ነው ቪዲዮቸው። ምክንያቱም አንደኛ ማሽ ለብሰውን የመጡት ተረጋግተው ለማውራት እየሞከሩ ነው። በአጠቃላይ ሀይሚ እየተናደደች ያለችው ሶሲን ስታያት ነው። በቃ ሶሲን ከብሩኬ ጋር ማየት አትፈልግም። ገባሽ አይደለ? ሲቀጥል ዳኒ ጋር የሄደችው እሷ በምክንያት ነው በምክንያት ነው የሄደችው። አንደኛ ቡራን እንዳይከሰው ነው፣ ሁለተኛ በቃ ነገሮች እንዳይባባሱ ለማብረር ነው ሀይሚ ዳኒ ጋር የምትሄደው። ገባቸው አይደለ? እሷን ስለሚቀርባት በትንሹም ቢሆን ባላት ነገር ነገሩን ለማብረር ነው። ከዛ ውጭ ግን ሀይሚ አንድ የተከሰሰ አንዴ ምናምን እያርሽ ከምትለጥፊበት ምናምን ትላላችሁ፣ እሷ መች ለጠፈችበት? ምን ብላ ነው እሷ ያለ ስሙ ስም ይሰጠችው? ምን ሰጣችው? እራሱ በጀመረው ነገር ላይ ዳኔ ነው ያመጣው። ፎቶም ሆነ መረጃም ዳን እንጂ ያመጣው ሃይሚ አይደለችም ያመጣችው። ስለዚህ ሃይሚ እዚህ ጋር አሁን ምንም አጥፍታለች ብዬ እኔ አላስብም። ያጠፋቸው ነገር የለም። እራሳቸው ነው የጀመሩት። ከዛ ይቅርታ ጠይቁ፣ ታረቁ ሲባሉ ሌላ ጸባ መጡ። ሶሲም ሃይሚን ማታለው ብላ እንትን ማለት ጀመረች። ዳኒ መጡ፣ አፉን አሞጠሞጠ። ከዛ ብሩኬ ደግሞ አጠናግሮ ጣረው ካላስ። ከዚህ በኋላ ነው ነገሩ የተባባሰ እንጂ ሀይሚ ነገር አላባባሰች፣ አላጣላች፣ ምን አላለች በቃ እሷ በቃ አሁን እንደውም ተበዳይ የሆኑ ብሩኬና ሶሲ ናቸው። እንደውም አሁን ሪምቧ ሪምቧ እያሉ ያሉት ሀይሚ አሁን ላይ ተረጋግታለች። በቃ ምንም ስለ እነሱም እያወራች አይደለም፣ እየወቀሰቻቸውም አይደለም። እንዲረጋጉ እያደረገች ነው። ስለዚህ ሀይሚ ደግሞ ካልመሰላት አልፈልግም መረጋጋት ትፈልጋለሁ ማለት ትችላለች። ሳትፈልግ እየተማደደች የማትፈልገውን ነገር እየሰራች መቀጠል አትፈልግም ገብታችሁ አለ አይደለ ስለዚህ ከሀይሚ ራስ ውረዱ እያንዳንድሽ ማለት ነው ሴት ሁናችሁ ሀይሚ ማለት እኮ ማለት ነው አሮጊት ናችሁ እንዳለ ማለት ነው እሷ ልጃችሁ ትሆናለች። ልጃችሁ ትሆናለች። ገባችሁ አይደለም? ስለዚህ እሷን ማበረታታት፣ ብትሳሳት እንኳን መምከር እንጂ እንደዚህ የሚያንቋሽሽ ነገር መናገር የለባችሁም። ሀይሚ እንዲህ ናት። ሀይሚ ሕፃን ኮ ናት። እሷ ኮ ገና እንቦጭ ጭላናት። ሁላችሁም ትበልጧታላችሁ። ስለዚህ ስለ ልጃችሁ ልጃችሁ ስለምትወልጅ ግሩፕ ከብታችሁ ስራ ብላችሁ ቁጭ ብላችሁ ስታወሩ ከምታመሹት ጥሩ ነገር ብትመክሯት የተሻለ ይሆናል ብዬ አስባለሁ። እኔ ለማንም ጥላቻ የለብኝም። በቃ እኔ ለሁለእናንተ አድናቂ ግሩፕ ከፍታችሁ ስለ ቡራ አውሩ አታውሩ፣ ምንም ያገባኝ ነገር የለም። ከፈልጋችሁ ለምን ቀን ሙሉ ስታወሩ ስትደርቁ ውላችሁ አታድሩ። እነሱ እንደማይለያዩን ያውቃለሁ።